የዓለም ንግድ ድርጅት በታሪፍና ንግድ ላይ የተደረሰውን ጠቅላላ ስምምነት መነሻ በማድረግ የተመሰረተ ሲሆን የዓለም ንግድ እያደገ መምጣቱን ተከትሎ ዓለም አቀፍ ስምምነቱ ለድርጅቱ መወለድ ምክንያት እንደሆነ ይነገራል። የዓለም ንግድ ድርጅት በሚል ስያሜ 30 ዓመታትን ያስቆጠረው ድርጅቱ 166 ሀገራትን በአባልነት ይዟል። እነዚህ ሀገራት 95 በመቶ የዓለም ሕዝብ ብዛትን የያዙ ሲሆን 98 በመቶ የወጪና ገቢ ንግድን የሚያቀላጥፉ ሀገራት የተካተቱበት ድርጅት ነው። በአሁኑ ወቅት ኢትዮጵያን ጨምሮ 22 ሀገራት አባል ለመሆን በተለያዩ የድርድር ሂደቶች ላይ ይገኛሉ። ከ2003 ዓ ም ጀምሮ የዓለም ንግድ ድርጅት የኢትዮጵያን የአባልነት ጥያቄን ተቀበል ብሎ በታዛቢነት እንድትቆይ በመፍቀዱ የመጀመሪያዎቹ አመታት በታዛቢነት መቆየት ችላለች። ላለፉት ጥቂት አመታትም አባል ለመሆን በድርድር ላይ የቆየች ሲሆን ባለፈው ሳምንት በስዊዘርላንድ ጄኔቫ በተደረገው አምስተኛው የዓለም የንግድ ድርጅት የስራ ላይ ስብሰባ መሳተፏ ይታወሳል። በዚህም የዓለም ባንክን ጨምሮ 19 ሀገራት ኢትዮጵያ በአባልነት እንድትካተት ድጋፍ መስጠታቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ለዚህም ኢትዮጵያ የምታከናውነው የኢኮኖሚ ማሻሻያ ድጋፍ እንድታገኝ ስለማስቻሉም ገልጸዋል። ኢትዮጵያን አሁናዊ የኢኮኖሚያዊ ቁመናና በሀገር ውስጥ የተደረጉ አገር በቀል ኢኮኖሚ ሪፎርም አንድና ሁለት ሆምግሮን ኢኮኖሚ ሪፎርም ዋን ያዘለ በጣም ብዙ ለዓለም ንግድ ድርጅት ድርድር ቅድመ ሁኔታ ሆኖ ሊያገለግሉ የሚችሉ የሰራ ናቸውን የቤት ውስጥ ስራዎች በግልጽ በማስቀመጥና በማስረዳት አባል ሀገራት እንዲረዱት እና ጥያቄዎቻቸውንም በዛ ደረጃ እንዲቃኙት ማድረግ በመቻሉ ምክንያት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 ስድስተኛው የስራ ላይ ስብሰባ በሐምሌ ወር የሚካሄድ ሲሆን በፈረንጆቹ 2026 በካሜሩን በሚደረገው የዓለም የንግድ ሚኒስትሮች ስብሰባ ኢትዮጵያ አባል የምትሆንበት ተስፋ ሰጪ ሁኔታዎች አሉ ሲሉ ገልጸዋል። ባቀነውና ባስቀመጥነው ሮድ ማፕ መሰረት መጓዝ ከቻልን እንደ ከዚህ በፊቱ የዓለም ንግድ ድርጅት አባልነት የማይታወቅ ጊዜ የሚቆረጥለት ሳይሆን በጊዜ የሚታወቅ በቦታ የሚታወቅ የአባልነት ድርድር እያከናወን እንገኛለን። 2026 ካሜሩን ላይ አገራችን የዓለም ንግድ ድርጅት አባል ሆናለች የሚል ዜና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 ከጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት አንጻር ሲታይ ዚግማ ይባል አይደለም፣ የ2.3 ቢሊዮን ዶላር አኗል ጂዲፒ ነው። ኢትዮጵያ ከ200 ቢሊዮን ጂዲፒ በላይ ያለ ሀገር በመሆኑ ይሄ ሀገር ከዓለም ንግድ ድርጅት አሰራር ስርዓት ውጪ መሆኑ በአንድ በኩል የሀገሪቱን ተገማች የሆነ ገበያ እድል መፍጠር ላይ አሉታዊ ተጽዕኖ ላይ ኢትዮጵያውያን ይኖረዋል ከዛ ባሻገር ግን ለዛኛው ወገን ቢሆን አብረን የምንሰራውን ገበያ ያሰፋል የሚል ግምት ጣለበት ነው ብሎ መውሰድ ይቻላል። ኢትዮጵያ ብሔራዊ ጥቅሟን ባስጠበቀ መልኩ ለአባልነት የምታደርገው ድርድር መቋጫ ማግኘት እንዳለበትም ገልጸዋል።